ራሳቸውን 551 በማለት የሚጠሩት ሰልፈኞች አደባባይ የወጡት የአሜሪካ አብዮት ጦርነት የተጀመረበት 250ኛው በዓል ታሳቢ በማድረግ ነው። ተቃዋሚ ሰልፈኞች 50 ተቃዋሚዎች፣ 50 ግዛቶች፣ አንድ ንቅናቄ የሚለውን ለመግለጽ 551 በማለት ራሳቸውን ይጠራሉ። ዋይት ሀውስ ከስቴላ መሸጫ ማዕከላት እንዲሁም ከበርካታ ከተሞች መነሻቸውን በማድረግ ቅሬታቸውን ገልጸዋል። ብዙዎቹ በስህተት ወደ ኤልሳቫዶር የተወሰደውን ኪልማር አብጌሎ ጋርሲያ እንዲመለስ ጠይቀዋል። አሜሪካ ውስጥ የፖለቲካ ተቃዋሚዎች በጣም የተለመዱ እየሆኑ መጥተዋል። በሚያዚያውን መጀመሪያ ላይ በመላ አገሪቱ የተካሄደው እጃችሁን አንሱ የሚለው የተቃውሞ ሰልፍ በአስር ሺዎች የሚቆጠሩ ሰዎች ተሳትፎበታል። ጋሉፕ የተሰኘው ተቋም በቅርቡ በሰበሰበው የህዝብ አስተያየት 45 በመቶ መራጮች የትራምፕን የሩብ የስራ አመራር አፈጻጸም ደግፈዋል። ጋሉፕ የተሰኘው ተቋም በቅርቡ በሰበሰበው የህዝብ አስተያየት 45 በመቶ መራጮች የትራምፕን የሩብ ዓመት የስራ አፈጻጸም ደግፈዋል። ትራምፕ በመጀመሪያው አስተዳደር ዘመናቸው በተመሳሳይ ወቅት የነበራቸውን ድጋፍ ከ41 በመቶ ከፍ እያለ ነበር። እንደ አውሮፓውያኑ አቆጣጠር ከ1952 እስከ 2020 መካከል ለተመረጡ ፕሬዚዳንቶች በመጀመሪያ ሩብ ዓመት አማካኝ 60 በመቶ የህዝብ ድጋፍ አግኝተው ነበር። የቅዳሜው ለተቃውሞ አደባባይ የወጡ ሰዎች የመንግስትን ብቃት በሚገመግም መስሪያ ቤት ወይም ዶጅ የተለያዩ ስራዎች እንዲዘጉ መደረጋቸውን የትራምፕ አስተዳደር የኤልሳቫዶር ዜጋ የሆነውን አብርጌሎ ጋርሲያ እንዲመለስ ለማድረግ ፈቃደኛ ለመሆኑን ጨምሮ በርካታ የትራምፕ እርምጃዎችን አንስተው ተቃውሞ አሰምተዋል። ጊሃድ አልጀንዲ ለሲኤንኤን እንደተናገረው ከሆነ የአብርጌሎ ጋርሲያ መባረር ለመቃወም በዋይት ሃውስ የተደረገውን ተቃውሞ ተቀላቅሏል። ትራምፕ ኤልሳልቫዶር እንድትመልሰው በቀላሉ ግፊት ሊያደርጉ ይችላሉ ብሎ ያምናል። ምንም እንኳን ተቃውሞ በአጠቃላይ ሰላማዊ ነበር ቢባልም የዲሞክራቲኩ ተወካይ ሱሃ ሱብራማኒያ አንድ ሰው የትራምፕ ምስል በመያዝ እና በህዝቡ መካከል በማለፍ ቁጣ ለመቀስቀስ ሞክሯል ሲሉ በገጽ ኤክስ ላይ ቪዲዮ ለጥፈዋል። ብዙ ሰልፈኞች አገሪቱ በእንግሊዝ አገዛዝ ላይ ያቀጣጠለችውን አብዮት የጀመረችበት መግለጫ የሆነውን ንጉሥ አያስፈልግም የሚለውን ምልክት ይዘው ታይተዋል። በማሳቹሴት ደግሞ የሌክሲንግተንና የኮሪደር ጦርነቶች እና የተቃዋሚ የፖል ሪቨር የፈረስ ግልቢያን በማስታወስ ከተከበረበት ወቅት ተመሳሳይ መልዕክቶችን ተላልፏል። ቅዳሜ ዕለት በቦስተን የ50501 ሰላማዊ ሰልፍ ተካሂዷል። ከትዳር አጋሩ ከልጁና ከልጅ ልጆቹ ጋራ ለተቃውሞ አደባባይ የወጣው ቶማስ ባስፎርድ ለአሶሽትድ ፕሬስ እንደተናገረው ይህ በአሜሪካ ውስጥ ለነጻነት በጣም አደገኛ ጊዜ ነው። ሰዎች የዚችን ሀገር አመጣጥና አንዳንድ ጊዜ ለነጻነት መታገል እንዳለብን እንዲያውቁ ፈልጋለሁ ብሏል። በተለይም ኢኮኖሚ ረገድ የትራምፕ ተወዳጅነት እያሽቆለቆለ ይመስላል። በጥር ወር ስልጣን ሲረከቡ የነበራቸው ተቀባይነት 47 በመቶ ነበር ሲሉ ጋሉፕ ተናግረዋል። በቅርቡ በሮይተርስ ወይም አይፕሶስ ባደረጓቸው የህዝብ አስተያየቶች ተቀባይነታቸው ስልጣን በተረከቡበት ቀን ከነበረበት 47 በመቶ ወደ 43 በመቶ ዘቅ ብሏል። በተመሳሳዩ የህዝብ አስተያየት 37 በመቶዎቹ ብቻ በኢኮኖሚ ላይ ያላቸውን አፈጻጸም ደግፈዋል። ቃለ መሀላ በፈጸሙበት እለት ይህ አሀዝ 42 በመቶ ነበር። በዚህ ወር መጀመሪያ ላይ ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በመቶ ሺዎቹ የሚቆጠሩ አሜሪካውያን በአገር አቀፍ ደረጃ ትልቅ የተባለ የተቃውሞ ሰልፍ ለማድረግ ተሰባስበዋል። ከዚህ በፊት የተደረገው የተቃውሞ ሰልፍ ቅዳሜ ላይ ከተደረገው ይበልጣል የተባለ ሲሆን በሁሉም አሜሪካ ግዛቶች በ1200 አካባቢዎች ተካሂዷል። ፓኪስታን በ10 ሺዎች የሚቆጠሩ አፍጋኒስታውያን ስደተኞች አባረረች ፓኪስታን በዚህ ወር ብቻ ከ19500 በላይ አፍጋኒስታውያንን ከአገሩ አስወጣች በዚህ ወር ከፓኪስታን ከወጡት መካከል ከ80 ሺ በላይ የሚሆኑት ሚያዚያ 22/2017 ዓ.ም ድረስ ከተቀመጠው ቀነ ገደብ ቀደብ ቀደም ብለው መሄዳቸውን የተባበሩት መንግስታት ድርጅት ገልጸዋል ፓኪስታን ህጋዊ ሰነድ የሌላቸው እና በጊዜያዊነት የመቆየት ፈቃድ የነበራቸውን አፍጋኒስታውያንን ከዚህ በላይ እንዲቆዩ ማድረግ እንደማትችል በመግለጽ በፍጥነት አገሯን ለቀው እንዲወጡ አዛለች። በየቀኑ ከሰባት መቶ እስከ ስምንት መቶ የሚደርሱ ቤተሰቦች ከአገር እንዲወጡ እየተደረጉ መሆኑን የታሊባን ባለስልጣን ተናግረዋል። በመጪዎቹ ወራት እስከ ሁለት ሚሊዮን የሚደርሱ ሰዎች ፓኪስታንን ለቀው እንዲወጡ ይደረጋል ተብሎ ይጠበቃል። ቅዳሜ ዕለት የፓኪስታን የውጭ ጉዳይ ሚኒስተር ኢሳቅ ዳር ከታሊባን ባለስልጣን ጋር ለመነጋገር ወደ ካብሉን አምርተው ነበር። የአፍጋኒስታን የውጭ ጉዳይ ሚኒስተር ኢማር ካን ሙታኪ ዜጎቻቸው ከፓኪስታን እንዲወጡ መደረጋቸው በእጅጉ እንዳሳሰባቸው ተናግረዋል። በድንበር አካባቢ ከሚገኙ የፓኪስታን ግዛት እንዲወጡ የተደረጉት አፍጋኒስታውያን ቤተሰቦቻቸውን ግጭት ሸሽተው ወደ ፓኪስታን ከተሰደዱ በኋላ የተወለዱ መሆናቸውን ተናግረዋል። እንደ አውሮፓውያኑ አቆጣጠር 2021 ታሊባን አፍጋኒስታንን ከተቆጣጠረ በኋላ ወደ 700 ሺህ የሚጠጉ ሰዎችን ጨምሮ ከ3.5 ሚሊዮን በላይ አፍጋኒስታውያን ወደ ፓኪስታን ተሰደው ይኖሩ እንደነበረ የመንግስታቱ ድርጅት የስደተኞች ኤጀንሲ አስታውቋል። በአፍጋኒስታን ባለው ጦርነት ምክንያት የተፈናቀሉ ስደተኞች ስትቀበል የቆየችው ፓኪስታን በሀገሪቱ ያለው ከፍተኛ ስደተኞች ቁጥር ለብሔራዊ ደህንነት ስጋት እየሆነ መምጣቱን እና በህዝብ አገልግሎት ላይ ጫና መፍጠሩን ተናግራለች። ከሰሞኑ በሁለት ሀገራት ድንበር አካባቢ በጸጥታ ኃይሎች መካከል የሚካሄደው ግጭት ጨምሯል። ለግጭቱ ፓኪስታን በአፍጋኒስታን የሚገኙ ታጣቂዎች ተጠያቂ ናቸው ብትልም ታሊባን ግን አስተባብሏል። የፓኪስታን የውጭ ጉዳይ ሚኒስተር ቅዳሜ በካቡል በተካሄደው ስብሰባ ሁለት ወገኖች የጋራ ጉዳያቸው ላይ ተወያይተዋል ብለዋል። ፓኪስታን ህጋዊ ሰነድ የሌላቸው አፍጋኒስታውያን ሀገሮቹን ለቀው እንዲወጡ ቀነ ገደቡን ለተከታታዮች 10 ቀናት እስከ ሚያዝያ 22/2017 ዓ ም ድረስ አራዝማለች። አካባቢ የተባረሩ አፍጋኒስታውያን ለቢቢሲ እንደተናገሩት በቶርካም ድንበር አካባቢ የተባረሩ አፍጋኒስታውያን ለቢቢሲ እንደተናገሩት ሀገራቸውን ከዓመታት በፊት ለቀው መውጣታቸውን ገልጸው እዚያው ኖረው እንደሚያውቁ ተናግረዋል። በፓኪስታን ተወልዶ ያደገው ሳይድ ረህማ ህይወቴም ሙሉ በፓኪስታን ነው የኖርኩት ብሏል። እዚያ ነው ያገባውት። አሁንም ምን ማድረግ አለብኝ ሲል ይጠይቃል። ልጆች አባት የሆነውን ሳሌህ ህይወት በታሊባን አገዛዝ ስር ምን ይመስላል የሚለው አሳስቦታል። ሴት ልጆቹ ትምህርታቸውን በፓኪስታን እየተከታተሉ እንደነበረ ገልጾ በአፍጋኒስታን ግን ከ21 ዓመት በላይ የሆናቸው ልጃገረዶች እንዳይመሩ መከልከላቸውን ጠቅሷል። ልጆች እንዲማሩ ፈልጋለሁ። የትምህርት ጊዜያቸው እንዲባክን አልፈልግም ብሏል። ማንኛውም ሰው የመማር መብት አለው። ሌላው ቢቢሲ ያነጋግራቸው አፍጋኒስታውያን በበኩላቸው ልጆቻቸው አፍጋኒስታንን አይተው አያውቁም። እኔ እንኳን በሆን ምን እንደሚመስል ተረስቶኛል። ለመደላደል እና ስራ ለማግኘት አንድ አመት ወይም ከዚያ በላይ ሊወስድብን ይችላል። ማንም መረዳት እንደሌለን ነው የተሰማን ብለዋል። ሩሲያ እና ዩክሬን የሰላም ስምምነቱን ከባድ ካደረጉ አሜሪካን እንደምታሸማግል ትራምፕ ተናገሩ። በሩሲያ ና በዩክሬን መካከል ተጨማሪ የሰላም ስምምነት ንግግር ለማድረግ ጥረት የሚደረግበት ወቅት ሁለቱ ሀገራት ውይይት ከባድ የሚያደርጉት ከሆነ አሜሪካ በአሸማጋይነት እንደምትሳተፍ ፕሬዚዳንት ዶናልድ ትራምፕ ገለጹ። ትራምፕ የሰላም ስምምነት ላይ በአፋጣኝ መድረስ አለበትም ብለዋል። በቀናት ውስጥ በሁለቱ ሀገራት መካከል ስምምነት ላይ የመድረስ ምልክት ካልታየ የአሜሪካ ውይይቱን ጥላ እንደምትወጣ የውጭ ጉዳይ ሚኒስትር ማርኮ ሪቢዮ ተናግረዋል። ለሳምንታት ወይም ወራት አንታገሳቸውም። ሌሎች ትኩረታችንን የሚሹ ጉዳዮች አሉብን ብለዋል። ሩሲያ ከሰሞኑ በፈጸመችው ጥቃት ሁለት ሰዎች መገደላቸውንና ከመቶ በላይ ሰዎች መጎዳታቸው ተገልጿል። ፕሬዚዳንት ቭላዲሚር ፑቲን የሰላም ስምምነት ላይ ለመድረስ ብዙ ቅድመ ሁኔታዎች አስቀምጠዋል። ትራምፕ የሰዎችን ሞት እናስቆማለን፣ ግን ሁለቱም ወገኖች ሂደቱን ከባድ ካደረጉት እናንተም ሞኝ ናችሁ ብለን ራሳችንን ከውይይቱ እናገላለን ብለዋል። ትራምፕ በአፋጣኝ የሰላም ስምምነት ላይ ይደረሳል ብለው ቢያስቡም እስካሁን ውጤት አልተገኘም። በፓሪስ ከአውሮፓ ሜሮች ጋር ውይይት ሲደረግ ነበር። ማርኮ ሩቢዮ በአፋጣኝ የሰላም ስምምነት መድረግ አለበት ያሉት ትራምፕ ስልጣኑን በያዙት በ24 ሰዓት ጦርነቱን እንደሚያስቆሙ ሲናገሩ ነበር። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እየተደረገ ያለውን ድርድር ከባድ ነው፣ ጥቅማችንን አስከብረን የሰላም ስምምነት ማድረግ ነው የምንፈልገው ለሰላም ስምምነቱ ዝግጁ ነን ብለዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜላኖ እና ምክትል ፕሬዚዳንት ከተገናኙ በኋላ ባንስ ደም አፋሳሽን ጦርነት ለማስቆም ተስፋ ይታየናል ብለዋል። የዩክሬን ማዕድናት እና የኃይል ዘርፍ መሰረተ ልማት እንዲሁም ነዳጅ በዚህ ድርድር ውስጥ ቀርበዋል። አሜሪካ ከዚህ ቀደም ላደረገችው ወታደራዊ ድጋፍ በምላሹ የዩክሬን ማዕድናት ቀርበው አሜሪካ ደግሞ ጦርነት እንዲቆም ጫና እንደምታደርግ ተገልጿል። ፕሬዝዳንት ቮሎድሚር ዜሌንስኪ በድርድሩ የሰላም ስምምነት ከማድረግ በተጨማሪ የደህንነት ዋስትና እንዲሰጣቸው ይፈልጋሉ። አሜሪካ እስካሁን ለዩክሬን ግልጽ የደህንነት ማስተማመኛ ከመስጠት ተቆጥባለች። አሜሪካ በዩክሬን ኢንቨስትመንት ስታደርግ ከሩሲያ የሚሰነዘር ጥቃት እንደማይኖር አሜሪካ ተናግራለች። የዩክሬን የምጣኔ ሀብት ሚኒስተር በሁለቱ ሀገራት መካከል የተደረሰው የምጣኔ ሀብት ስምምነት አስተዋውቀዋል። የማዕድን ስምምነት በቀጣይ ሳምንት እንደሚፈረም ትራምፕ ገልጸዋል። በአውሮፓውያን ህብረት የዩክሬን ፓርላማ ኮሚቴ መሪ ለህዝባችንና ለሀገራችን የሚጠቅም ስምምነት እንደሚሆን ተስፋ አደርጋለሁ ብለዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሳቢሃ የትራምፑን ልዩ ልኡክ ስቲቭ ዌትኮቭ እና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ካነጋገሩ በኋላ ፍትሐዊና ዘላቂነት ያለው የሰላም ስምምነት ላይ ለመድረስ ተወያይተናል። የተኩስ አቁምና የጋራ ደህንነት ማዕቀፍ የሚካተትበት ይሆናል ብለዋል። ሩሲያ ለፋሲካ በዓል ያደረገችውን የተናጠል ተኩስ አቁም ተጣሰ። ዘለንስኪ የጣሰችውን ሩሲያ መሆኗን ሲገልጹ፣ ሩሲያ በበኩሏ ዩክሬን ላይ ጣቷን ቀስራለች። የሩሲያ መከላከያ ሚኒስትር በወጣው መግለጫ ዛሬ ሌሊት በድንበር አካባቢዎችን ጨምሮ ዩክሬናውያን ወደ ዘጠኝ መቶ ያህል ጥቃት መፈጸማቸውን አስታውቀዋል። በዚህም ሰዎች መሞታቸውን፣ መቁሰላቸውና ሰላማዊ መሰረተ ልማቶች መውደማቸውን አስረድተዋል። ሚኒስትሩን ጨምሮ ፕሬዚዳንት ፑቲን በሰጡት ትእዛዝ መሰረት የተናጠል ተኩስ አቁም የፋሲካ በዓል እስከሚጠናቀቅ ድረስ ጠብቆ እንደሚቆይ ያስታውቋል። ይሁንና የዩክሬን ፕሬዚዳንት ዘለንስኪ ግን ሩሲያ በዛሬው ሌሊት ቢያንስ 59 ጥቃት መፈጸሟን ገልጿል። በተለያዩ የጦር ግንባሮች ላይ ተፈጸመ ባሉት በዚህ ጥቃት አምስት ሰዎች መቁሰላቸውን ጠቁመው የዩክሬን ወታደሮች አጸፋ ምላሽ እንደሰጡ አስረድተዋል። ዘለንስኪ ጨምረው ሩሲያ ራሷ ያወጣችውን የተኩስ አቁም ጥሰዋለች፣ ይህንንም በተገቢ ማስረጃ አስደግፈን ለአጋሮቻችን እናቀርባለን ብለዋል። ሲቀጥሉም ፑቲን ምናልባት የጦር ሀሳባቸውን ሙሉ በሙሉ አይቆጣጠሩትም ወይንም ይህንን ጦርነት ለማስቆም ምንም አይነት ፍላጎት የላቸውም ያሉት ዘለንስኪ ለፋሲካ በዓል በኋላ ቢያንስ የ30 ቀናት ተኩስ አቁም እንዲደረግ ጥሪ አቅርበዋል። ኢትዮጵያ በሞያሌ ድንበር የንግድ ልውውጥን በአንድ ሺ ዶላር ጣሪያ ለመጀመር ተስማሙ። የኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር የአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ ንግድ ልውውጥ ለማቀላጠፍ የሚያስችል የመግባቢያ ስምምነት ተፈራርመዋል። በዚህ መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ጣሪያ 1 ሺ የአሜሪካ ዶላር እንዲሆን ተወስኗል። በሞምባሳ የተጠናቀቀው የስምምነት የንግድ ሂደቶችን በማቅለል የድንበር ማህበረሰቦችን የኢኮኖሚ እንቅስቃሴ ለማሳደግ ያለመ ነው። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችን በጋራ በተስማሙበት የምርት ዝርዝር መሰረት እስከ 1000 የአሜሪካ ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ድረስ ማካሄድ ይችላሉ ተብሏል። ይህ ስምምነት የንግድ ዋጋ ጣሪያዎችን የጉዞ ድግግሞችና የድንበር ንግድ ዞኖች የመሳሰሉ ጉዳዮችን የመዳሰስ ለሁለት ዓመታት በዘለቀ ድርድር የተገኘ ውጤት ነው። በኬንያ ና ኢትዮጵያ መካከል ያለውን የንግድ ግንኙነት ጠቃሜታ የሚያሳዩ የቅርብ ጊዜ መረጃዎች እንደሚያመላክቱት እንደ አውሮፓውያን አቆጣጠር በ2023 ኢትዮጵያ በምስራቅ አፍሪካ ለኬንያ ትልቁን የኤክስፖርት መዳረሻ ነበረች። ኬንያ ወደ ኢትዮጵያ ከበላከቻቸው ሸቀጦች 862 ሚሊዮን ዶላር ገቢ ያገኘችው ሲሆን ከኢትዮጵያ ወደ ኬንያ የገቡት ምርቶች በዋናነት ቡና፣ ሻይ፣ ህይወት ያላቸው እንስሳትና የዘይት እህሎች ሲሆኑ መጠናቸው 367 ቢሊዮን የአሜሪካ ዶላር መድረሱ ይታወቃል። የአሜሪካ መንግስት አንድ ሶማሊያዊትን ለጠቆመ አምስት ሚሊዮን ዶላር ጉርሻ እንደሚሰጥ አስታወቀ። ይቺ ሴት ካድራ ኢሳ ትባላለች። በአይኤስ ውስጥ አጥፍቶ መጥፋትና የቦምብ ፍንዳታዎችን ማስተባበርና ማቀነባበር ከፍተኛ ሚና እንዳላት የአሜሪካ ውጭ ጉዳይ መስሪያ ቤት ገልጿል። እንዲሁም አዳዲስ ሰዎችን በመመልመልና የድርጅቱ ዓላማን በማሰራጨት በኩል ወሳኝ አስተዋጽኦ እንዳደረገች ጠቅሷል። በተለይ በሶሪያ ድርጅቶች እንዲስፋፉ የዚች ሴት ሚና ቀላል እንዳልነበር አስረድቷል። የአሜሪካ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ ይችን ሴት ተጠያቂ መሆን ይኖርባታል ብሏል። ስሟና ፎቶግራፏንም በዓለም አቀፍ የአሸባሪ ዝርዝር ውስጥ አካቶታል። የ129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሀሰተኛ ሆኖ ተገኘ። የፌዴራል መስሪያ ቤቶች ላይ በተደረገ ፍተሻ የ129 የፌዴራል መስሪያ ቤት ሰራተኞች የትምህርት ማስረጃ ሀሰተኛ ሆኖ መገኘቱን የትምህርት ሚኒስተር ገለጸ። ፕሮፌሰር ብርሃኑ ነጋ የ2017 የበጀት ዓመት የዘጠኝ ወራት አፈጻጸም ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት እንደተናገሩት ትምህርት ሚኒስተር የፌዴራል መስሪያ ቤት ሰራተኞችን የትምህርት ማስረጃ የማጣራት ስራ እያከናወነ ይገኛል። በመጀመሪያ ዙር ከ280 የፌዴራል እና ተጠሪ ተቋማት መስሪያ ቤቶች ከሲቪል ሰርቪስ ኮሚሽን በተላከው መረጃ መሰረት የ32815 ሰራተኞች የትምህርት ማስረጃ ትክክለኝነት ማጣራቱን አብራርተዋል። በዚህም የ129 ሀሰተኛ የትምህርት ማስረጃ የተገኘ ሲሆን የ469 ሰራተኞች ማስረጃ ያልተሟላ በመሆኑ የሲቪል ሰርቪስ ኮሚሽን ተመላሽ ተደርጓል ብለዋል። ከዚህም በኋላ የዲፕሎማ ትምህርት ማረጋገጫ ወረቀት በፌዴራል ትምህርት ሚኒስቴር ታትሞ የሚሰጥ ሲሆን ከዚህ በፊት በዩኒቨርሲቲ ሲሰጥ የቆየው ሂደት እንደማይቀጥል ተናግረዋል። በትምህርት ስርዓቱ ላይ እየዋሉ ያሉ የትምህርት መረጃዎች ተአማኒነት፣ የወቅታዊነትና የጥራት ችግር የነበረባቸው በመሆኑ ይህንን ለመቅረፍ አዲስ ዲጂታል የመረጃ ስርዓት በመላው ሀገሪቱ ተግባራዊ ማድረግ ላይ እንደሚገኝ ገልጸዋል።